በጣም እያስቀኑኝ ነበረ። ጽጌ፣ አብርሽ፣ ሩታ በቃ ጀማ ሙሉ ማርክ ሁሉም በቃ በሚያደርጉት ነገር ቪዲዮ እየለቀቁ አንዳንድ ነገር እያሳዩኝ ሁላ ምግብ ሲመገቡ ሲዝናኑ፣ ምናምን ቪዲዮ ቀርጸው ነበረ እየላኩልኝ የነበረው ሾርት ሾርት ቪዲዮ በቪዲዮ ኮልም እየደወሉ በጣም ነበረ እያስቀኑኝ የነበረው ሩታ፣ አብርሽም ሁላቸውም ማለት ይቻላል እና ያንን ነገር ለማስቀናት ሳይሆን ጉዳዩን አስተክዬ ትውሎ እንድመጣ ይመስለኛል። እና ግን ያው ተሳክቶልኛል፣ እመጣለው፣ እዛው እንገናኛለን። ቆይኔ በመሄድ ደስተኛ አይደለሽ? ደስተኛ ነኝ። መሄድ ካለብህ እኮ ለምንድን ነው ማለት፣ ከልብሽ ደስተኛ ሆነሽ በሰላም ግባ ምናም ብለሽ እየሳችሁ ማሸኘት ማለት። ፊትሽ ምናም ተቀይሯል፣ ልክ አይደለሽ። በሰላም ግባ ፊት ምን፣ ይህን አንፈልገው ሶሊ አታዋሽኝ። ወይ ደግሞ ዱባይ በመሄደ ደስተኛ አይደለሁም። የእህትን ቁጥር ስጠኝ። ቀለበቱም ሰርጋቸውም ስላለፈ እንደውም ሰዓቱ ገና ነው ስላለፈ አልሄድም። የመሬ ነው። በቃ ቁጥሩን አይደለም እንትን ስላለፈ በቃ ኖርማል ነው እነሱ ጋር ይፈሉ ያሳልፋል። እሺ ስጠኝ ስጠኝ፣ ሱሊ በቃ ተዳረግ ስለማለፈው አልጠየኩም። ማቢ ስጠኝ ልማይቼ ማታ ከማዶ መስኩ ላይ ቁጭ ብለን ዋርካው ስር ፍቅር ስንወ ሰላም፣ ሰላም፣ ሰላም። እንዴት ናችሁ? እኔ ደህና ነኝ እግዚአብሔር ይመስገን። እናንተ እንዴት ናችሁ? በያላችሁበት ሰላም ጤና ብዙት ይበልላችሁ። ዛሬ በጣም ደስ ብሎኝ ነው የመጣሁት። የምሬ ነው። ማለት ምፈልገው ነገር ስላገኙ በጣም ተደስቻለሁ። ሆነ እኛ ሰዎች ስንባል ብዙ የለፋልነት ብዙ የደከምንለት ነገር ሲስተካከል እንዴት እንደሚያስደስት እናንተም ታውቁታላችሁ። የሆነ አላ አይደለም ብዙ ለፍች ለን ነበረ። ማለት መሄዱን በጣም ነበረ ምፈልገው እና እሱ ነገር ተሳክቶልኛል፣ እግዚአብሔር ይመስገን። አንዳንድ ሰዎች ነበራችሁ ማለት እንዴ። ብዙ ነገር እያደረጋችሁልኝ፣ ብዙ ነገር እየደገፋችሁኝ አቤል ሂድ፣ አልተሳካም ስል ደጋግ መሞክር ይሳካል፣ ችግር የለውም ምናምን እያላችሁኝ የነበራችሁ ሰዎች አላችሁ። እግዚአብሔር ያክብርልኝ። የምር እንደ ወንድማችሁ እንደ ጓደኛችሁ እያወራችሁኝ የነበራችሁ ሰዎች አላችሁ። በጣም በጣም አመሰግናለሁ። እግዚአብሔር ያክብርልኝ። የምሬ ነው፣ ከልብ ከልብ የምር ከልብ ነው ማመሰግነው የወንድም ሰርግ የእህት ሰርግ መቅረት የለብህም ከነሱ አጠገብ መቆም አለብህ። የምሬ ነው ብላችሁ ብዙ ነገር እያበረታታችሁኝ የነበራችሁ ሰዎች በጣም በጣም አመሰግናለሁ። እግዚአብሔር ያክብርልኝ። ይህን ነገር ደጋግሜ ደጋግሜ ሞክሬ ተሳክቶልኛል ማለት ነው፣ እግዚአብሔር ይመስገን ማለት ነው። የምር በጣም ነው የተደሰትኩት። በእኔ ደስታ ደግሞ የምትደሰቱ ሰዎች እንዳላችሁ አውቃለው የምሬ ነው። እንኳን ደስ አላችሁ፣ እንኳን አብሮ ደስ አለን። የምር ምፈልገው ነገር ነው ያገኘሁት። የምር ብዙ ነገር እያሰብኩ ነበረ። ይሁን ድም ይሰርግ ላይ ላልገኝ ነው ምናምን ብዬ ብዙ ነገር ሀሳብ ውስጥ ገብቼ ነበረ እና ከብዙ ልፋት እና ከብዙ ድካም በኋላ ዛሬ ተስተካክሎልኛል ማለት ነው። የምር ምን ብዬ እንደምናገር አላውቅም። እና አሁን ጧት ነው በጣም ጧት ጧት ላይ ነው ይህንን ቪዲዮ እየሰራው ያለሁት ማለት ደስታዬን ለእናንተ ማካፈል ስለምፈልግ ነው። ይህንን ቪዲዮ እየሰራው ያለሁት ማለት ነው እንደ እኔ ሆናችሁ ብዙ ነገር እየለፋችሁልኝ ያላችሁ ሰዎችን ስለነበራችሁ ነው። ይህንን ቪዲዮ ለናንተ አጋርቼ መሄድ አለብኝ በማለት ይህንን ቪዲዮ እየሰራ ያለሁት ማለት ነው። ተሳክቶልኛል። ሁሉ ነገር ሰክሰስ ብሎ ሆናል። አሁን የሚጠበቀው መሄድ ብቻ ነው። ሄዶ ከነ አብርሽና ከነ ከነሩታ ከጽጌ ከነዳኒ ይሳቅም አለ ከሁላቸው፣ ሜሪም አለች ከነሱ ጋር መገናኘት ነው ማለት ነው። እና በእኔ ደስታ እንደምትደሰቱ አልጠራጠርም ማለት ነው። ዛሬ በጣም ሳቅ በሳቆኝ የመጣሁት የምሪ ነው ማለትም ምፈልገው ነገር ስለተሳካልኝ ምፈልገው ነገር በቃ ሆኑልኛል ማለት ይቻላል። እና ደግሞ ይሳቅም ወንድሜ ስለተሳካለ ደስ ብሎኛል። ዱባይ ገብታል። ሰርፕራይዝ እንዳረጋቸው አይቻለው እንኳን ደስ አለ ወንድሜ። እኔ መጥቼ እዛ እንደምትቀበለኝ አልጠራጠርም። ከሰዓት ነው የሚሄደው ያው ከሰዓት ነው እንትኔ ከሰዓት ነው የሚሄደው። ብቻዬ ነው የሚሄደው፣ ለመጀመሪያ ጊዜ ነው እ እንደሚያስፈራ ቃሉ በጀማ ብሆን ደስ ይለኝ ነበረ። ማለት ጓደኞቼ አንዳንድ ሰዎች ምናምን ቢኖሩ ደስ ይለኝ ነበረ። ኤፍሬም ነበረ ከኔ ጋር የሞከሬ የነበረው። ኤፍሬምም ትንሽ አልትሳይሳካለቅ ቀርቷል እንግዲህ እኔ ብቻ ይሄን ነው የሚሄደው ማለት ነው። ይሄው ይዤ ነው መጣሁት ማለት ነው ቤተሰብ ተሳክቶልኝ በጣም ነው ደስ ያለኝ። ለዚህ ነበር ስን ለፋይ የነበረው፣ ለዚህ ነበር ስን እንከራተት የነበረው እንግዲህ አሁን ቀጥታ መሄድ ብቻ ነው እና ከዛ ቀድሞ እዚህ አንዳንድ ነገር ማስተካከል አለብን። ዱባይ ከመሄድ በፊት እዚህ ማስተካከላቸው ነገሮች ስላሉ ለዛ ነው ማለት ነው እስካሁን የቆየውት ካስተካከልኩ በኋላ የምሄድ ይሆናል ማለት ነው። የሆነ ሰውን በዚሁ በዛው ሰርፕራይዝ አድርጋለሁ ማለት ነው እንደተሳካልኝ ምናገር ይሆናል ማለት ነው። እዚህ የሆነ ነገር ተፈጥሮ እዛ ደስተኛ ልሆን አልችልም ማለት ነው። እዚህ አንዳንድ ችግሮች ተፈጥሮ እዛ ደስተኛ ልሆን ስለማልችል ይህንን ነገር ፈትቼ በጊዜ በሰላም ወደ ዱባይ ማለት ነው ወደ ዱባይ መሄድ ፈልጋለሁ እና ለትንሽ ደቂቃ አብረን እንጠብቃቸው። ባይገርማችሁ ቤተሰብ በጣም እያስቀኑኝ ነበረ። ጽጌ፣ አብርሽ፣ ሩታ በቃ ጀማ ሙሉ ማርክ ሁሉም በቃ በሚያደርጉት ነገር ቪዲዮ እየለቀቁ አንዳንድ ነገር እያሳዩኝ ሁላ ምግብ ሲመገቡ፣ ሲዝናኑ ምናምን ቪዲዮ ቀርጸው ነበረ እየላኩልኝ የነበረው ሾርት ሾርት ቪዲዮ በቪዲዮ እንኳንም እየደወሉ በጣም ነበረ እያስቀኑኝ የነበረው ሩታ አብርሽም፣ ሁላቸውም ማለት ይቻላል እና ያንን ነገር ለማስቀናት ሳይሆን እንትን ለማለት ነው ያው እኔ ጉዳዩን አስተካክዬ ቶሎ እንድመጣ ይመስለኛል እና ግን ያው ተሳክቶልኛል። እመጣለው፣ እዛው እንገናኛለን። እና ከዛ በፊት የሆነ ሰውን እንጠብቃለን ማለት ነው። ሰፈር ላይ ነኝ፣ የሆነ ሰው ሰፈር ላይ ከዛ ነገር ያንን ነገር አስታኪ የሜት ስለምፈልግ ነው ማለት ነው። ቤተሰብ ይህንን ቪዲዮ የምሰራው በዛውም በዚሁም አጋጣሚ ደስታዬን ላጋራችሁ በማለት ነበረ፣ ቤተሰብ እና ትንሽ ደቂቃ እንጠብቀው። ያ የምፈልገው ሰው ህልማይቼ ማታ ከማዶ መስኩ ላይ ቁጭ ብለን ዋርካው ስር ፍቅርን ስንወያይ የሚወድ ልቤ፣ እንዴ ነሽ? ምንድነው? አኩርፈሻል? ምንም አልሆንኩም። ለምን የጠራኸኝ? ተኮሳተርሽ? አንቺን መጥራት አልችልም? ያለ ምክንያት እንደዚህ የተኮሳተርሽ እንደላው ራስሽ እሺ፣ ምናምን የሳቅሽ እንድታወሪኝ እንፈልጋለሁ፣ እንደ ሌላ ቀን እንደምንኖሮ እንድታወርኝ እንፈልጋለሁ። አሁንም እኮ ኖርማል ነኝ፣ እንደ ሌላው ቀን ነኝ። አሁን ምንድነው? እሺ። እንደ ሌላ ቀን እንደ ሌላ ቀን አይደለሽም። እኔ ስንት ነገር መቃም ትቻለሁ፣ ማጭሽ ትቻለሁ። አረ ሙት ይያለሽ፣ የምሬ ነው። ብዙ ነገር ትቼ ነው የመጣሁት። ነገር ንገረኝ። መንገድ ነበረ ላንቺ ስል ነው። አንቺን ቀድሜ ማውራት አለብኝ ካንቺ ጋር ሰላም ሳልሆን መሄድ የለብኝም ብዬ ነው የመጣሁት። እሺ እሱን ተረጅኝና በስተክል አውሪኝ። እሺ ሶሊ ሌላ ጊዜ እንደምናወራው እንድትሆኝ እንድትሆኝ ነው ፈልኩ ማለት። ሌላ ጊዜ ሌላ ጊዜ ያለፈ በቃ። አሁን ለምን መጣሁ የሆነ እንድቆጨ ልታረጊ ነው። ለምን ትቆጫለሽ? ለምንድን ነው የመጣሁት? ለምን የፈለግኩሽ? እሺ፣ ለማንኛውም እኔ አንቺን ማስከፋት አልፈልግም። ላስከፋውሽ ነገር በጣም ይቅርታ ይቅርታ አልጠይቅ ነው የመጣት ለዚህ ነው ችግር ችግር የለም እንደዚህ ብለሽ ነው በቃ ችግር የለውም ለአንቺ ቀለል ነው ቀላል ነው ይቅርታ ጠየቅሽኝ ችግር የለም አልኩሽ ምን ልበል ከዚህ በላይ አረ በእግዚአብሔር በትክክል አውርኝ ቶልብኝ የሆነ ቦታ ሄድ ነው እንዳይረፍድብኝ ከአንቺ ጋር ሰላም መሆን አለብኝ ነው እውነት እንደ በፊት እንድንሆን እፈልጋለሁ። እሱ እነግርሻለሁ፣ ግን ደግሞ ከአንቺ ከፍር ይሉ መጀመሪያ ምንም እንደ ድሮ አይደለሽ ማለት እኔ ላይ ቅርታ ነው የመጣሁት፣ እና ደግሞ የሆነ ነገርም ልነግርሽ ነው የመጣሁት። ምን አይነት ሰው ነሽ? ድርቅ ብለሻል። አንቺ ነሽ የተቀየርሽው። አቤል ተቀይሯል ምናምን ከምትይው አንቺ ነሽ የተቀየርሽው። እሺ፣ አንቺ ምንም አልታወቀሽ ምናምን ጭራሽ። እሺ፣ ለማንኛውም እኔ ካንቺ ምን መደበቅ ስለማልፈልግ ይሄንን ነገር ተሳካልን። ደስ ይላል። እውነት ለእዛ እኮ ነው ብዙ ነገር ትቼ እኔ አንቺም ብዬ ከአንቺ ጋር ሁሉ ነገር ሰላም መሆን እፈልጋለሁ ብዬ ደስታለሽ፣ አብረው ደስታለች። እና ሌድ ስለሆነ ነው ከአንቺ ጋር ሰላም ማውረድ ስለምፈልግ ነው። ማለት አንቺ ተቀይመሽኝ መንገድ መሄድ ስለማልፈልግ ነው። ምን ተፈጥሯል? እስኪ እኔ ግልጽ አድርገን ነገር የሚስምን ሌላ ለይቅርታ አሁን ይቅርታ ነዋ ቅርታ አድርጌልሃለሁ። አሳይታኛል ማሳየት የፈለከውን ነገር አሁን፣ እሺ ምን ቀረ? እኔ ምን ላድርግ? ኧረ ይደብራል እውነት ይደብራል። እንደዚህ እንድትሆኝ አልፈልግም። እንደዚህ ደረቅ ሆንሽ እኮ አንቺ። አልደረኩም ሰዓት እንዳይረፍት ግን እኔ እኮ ካንቺ ያለውን ነገር እኮ ላስተካክል ነው። ካንቺ ጋር ያለውን ነገር ላስተካክል ስለምፈልግ ነው ሶሊ፣ የምር ነው። ተስተካከለ እኮ በቃ ሰዓት እንዳይረፍድብሽ ነው። ሰዓቱ ይርፈድሽ ችግር የለውም። ካንቺ ጋር ያለውን ነገር ላስተካክል የምር እንደበፊት ምንም አይደብ ምንም አሁን ሰዓት ረፍዷል። ዛሬ ነው ደሞ ስለዚህ መሄድ አለበት። ቆይኔ በመሄዴ ደስተኛ አይደለሽም? ደስተኛ ነኝ መሄድ ካለብህ እኮ ለምንድን ነው ማለት፣ ከልብሽ ደስተኛ ሆነሽ በሰላም ግባ ምናም ብለሽ እየሳቅሽ ማሸኘት ማለት። ፊትሽ ምናምን ተቀይሯል? ልክ አይደለሽ። እሺ በሰላም ግባ። ፊት ምን ይሄን ነው አንፈልገው። ሶ ሊያ አትዋሽ ወይ ደሞ ዱባይ በመሄድ ደስተኛ አይደለም። ለምንድን ነው ደስተኛው ማለት ነው። ስንት ነገር ያደረክበት ነገር አይደል። በቃ ብዙ ነገር እንደለፋውበት እየነገርኩሽ ነው አይደል። ብዙ በቃ መሄድ ፈልጋለሁ አብረሽ ወንድሜ እንደሆነ ታውቂያለሽ፣ ሩታ አንቺም እንደዛ ሩታ እንዴት እንደምትወጃ ታውቃለሁ፣ እና ከእነሱ አጠገብ ለሆን ነው የምሄደው። ገብቶሻል እኮ። ሂድ። እሺ፣ አሁን እኔ ምን ላድርግ? ምን ላድርግ? ፈታ ብለሽ አውሪኝ፣ እንደ በፊቱ አውሪኝ። ምነው ፊትሽ እንደ ልክ አይደለም፣ እኔ የማውቃት ሶሊ አይደለሽም እያልኩሽ ነው። አንተ የምታውቃት ሶሊ ድሮ ቀረች። እሺ፣ እንደዛ ከሆነ አልሄደም

ቀድሜ የሆነ ቀድሜ የነገርኩሽ እኮ ላንቺ አንቺ ነው ላገኘ የመጣው። ይቅርታ ምንድነው እሺ። እኔ እናንተ ጉዳይ ስትመጣ ይደርሳል። ምንድነው እዚሁ መጨረስ አንችልም። መቀጣት ያለብኝም ነገር ካለ ልቀጣና ምፈልገው ነገር እንደሆነ ታውቂያለሽ። እዛ እናብርሽና ሩታ ጋሜ ዱባይ የሚሄዱን ማለት ነው። ምፈልገው ነገር እንደሆነ ታውቂያለሽ፣ ብዙ ነገር እንደለፋውበትም ታውቂያለሽ። የኔ እናንተ ነገር ስትመጣ ያልቃል። ምናምን የምትይው ምንድን ነው? ስትመጣ ይደርሳላ። በሰፊው በደንብ እናወራበታለን። አሁን እኔ ደግሞ የሆነ ከአንቺ ጋር ያለውን ነገር ሳልጨርስ የትም አልሄድም። እሺ በቃ አትከራከሪ። ለምን እኔ እዚህ ያለው ካንቺ ጋር ያለውን ነገር ሳልጨርስ ይሄ ማለት ነው። እዛ አትቆይማ። እዛ ምንም እስከ ዘላለም ነገር ነው። ለሌላ ቀን አስቀይረው። ሌላ ቀን መሄድ አለብህ። አሁን ግን ማለት እንደ ዶ ረጋ ብለሽ ማሰብ አሰብኩኝ። መሄድ አለብህ፣ ትሄዳለ የምጠብቀው ነገር እንደሆነ አውቃለሁ። አሁን ከአንቺ ጋ ያለው ነገር ሳልጨርስ የትም አልሄድም። መሄድ አለብህ። መጀመሪያም እንደተጣላ ነው፣ ስንት ነገር ያደረግበት ጉዳይ እንደሆነ አውቃለሁ ታውቃለህ አንተ ምራስ ስንት መስዋዕትነት የከፈልክበት ስንት ዋጋ የከፈልክበት ጉዳይ እንደሆነ ታውቃለህ። እሱን ካወቅሽልኝ ማለት ነው፣ እንደ በፊት ሁኚ። በቃ የኔ እናንተ ጉዳይ ስንመጣ ይደርሳል። ምን አምጥቺው ነገር አቁም። የምር እዛም ደስተኛ ሁኚ። እንድቀጥል ከነሱ ጋር እንድገናኝ ከነሱ ማሪፍ ጊዜ እንዳሳልፍ ከአንቺ ጋር ያለው ነገር እዚህ ሰላም መሆን አለበት። ከኔ ጋር ያለው ነገር አሁንም ሰላም ነው። በቃ መነጋገር ያለብንን ጉዳይ ስትመጣን እንነጋገራለን። አሁን ሰዓት እየረፈደ ነው። ሶሊያሊ ድም በቃ ተይ፣ በቃ ተከራከርኝሽ ለምን ነው የማትሄደው እን አሁን እንጣላለን። እኔ ነው ተጣልተናል እኮ ሶሊ፣ በቃ መሄድ ትቼያለሽ። ካሜራውንም ዝቅ አድርገው፣ እንዳታ እንዳታ ከፍ አድርገው። ለምንድን ነው ዝቅ የሚለው? በቃ መሄድ ትቼያለሽ አልኩሽ እኮ ሂጂ። አልሄድም። ትሄዳለህ። ማደረግ ያለበት ነገር ይደረጋል። አልሄድም። ሶሊ የምር እንጣላለን። አቢ እረፍ። በጣም ይኸው፣ እየተቀየርክ ነው የምልህ ለዚህ። በጣም ሌላ ነገር ውስጥ እየገባህ ነው። ሶሊ በቃ ተይው፣ በቃ አሁን፣ ሌላ ነገር ተይው

ለምን? ሰዓቱ ገና ነው። ሰርጋቸውም ስላለፈ አልሄድም። የምሬ ነው። ስልክ ቁጥሩ ስጠኝ። አቢ፣ አታድርቀኝ። ሶሊ፣ እየሰማሽኝ አይደለም። በቃ ሰርጋቸውም እንትን ስላለፈ በቃ ኖርማል ነው። እዚህ ሲመጡ ከነሱ ጋር ይፈም ያሳልፋል። እሺ፣ ስጠኝ፣ ስጠኝ፣ በቃ ስጠኝ ነው እያደረግኩ እኮ አይደለም። ማድረግ ያለብኝ ነገር ተይው፣ በቃ ተይው፣ በቃ ነው። ምንም አትፈልግም። ተይው፣ እንደውም በቃ በቃ ሂጂ። አንቺ ለምንድን ነው የማልሄደው? ሶሊ በቃ አትዳረቅ፣ ሂጂ። አቢ ተነስ፣ ትሄዳለህ። እኔን አይደለም እያናገርኩ ያለሁት። ሶሊ በቃ አትዳረቅ፣ ሂጂ። በቃ አንቺ በጣም ብዙ መስዋዕትነት እንደከፈልክ ላንተ መናገር አይጠበቅብኝም። ምን ነገር ታውቃለህ እራስህ አይደለም ሶሊ በቃ ትዳረቅኝ። ይሄ በቃ ለምንድነው የማትሰማኝ? በቃ መሄድም ካለብኝ እኔ ራሴ እሄዳለሁ። በቃ ተናገሪ። ቀልድ አይደለም። ሲጀመር አንቺ እኔ ዱባይ በመሄድ ደስተኛ አይደለሽ። እንደዛ ነው የሚመስለው። በቃ ሂጂ በቃ እኔ የማደርገውን እኔ ራሴ አቃለሁ። ምንድነው የምታደርገው አንቺ? መናገር አይጠበቅብኝም ሶሊ። የምታደርገው ነገር ለኔ መናገር አይጠበቅብህ? አዎ እሺ ተነስ ሰዓት እየሄደ ነው ተነስ ቀልም ተውና ተነስ እዩ በቃ ለሌላ ቀን ማስቀየር ይችላል ወይ ለምን ለሌላ ቀን የምታስቀይረው ይሄን ነገር ብዙ ነገር እንዴት የአብርሃምን ትቀራለህ ወንድምህ እኮ ነው አብይ ምን ሆነሃል የሩታን የሩታ ይቀራል እዩ በቃ ምንም እንትናስበኝ ይምር ምንም ምንም እያልኩ አይደለም እንዴት ነው የእህት ነው ወንድም እንሰርግ የምትቀረው አይቀርም እኮ ተነስ ተነስ ተነስ ተነስ ትሄዳለህ አልሄድም በቃ በቃ፣ አታናግኝ፣ በቃ ዝም ማለት የኔ እናንተ አንተ የዚህ ስልክ ቁጥር ምን ያደርግልሻል? ምን ያደርግልሻል? ሶሊ ምን አቢ ስጠኝ። የምር በቃ አሁን የመጨረሻችን ማታ ከማዶ መስኩ ላይ ቁጭ ብለን ዋርከው ስር ፍቅርን ስንወያይ የሚወድ ልቤ ገናይቱ ሳይበቃ በእጆች ደባብሰ ልታክፌኝ ስለቃ ምን አለ ባለቃ እስከ እንቅልፌ እንዳድ በክንድ ታቅፌ ብተኛ ተመልሽ እንዳለ ለካ እንዲ ነው ህልም፣ አይደገም።